የዓለም የሥራ ድርጅት አህጉራዊ ጉባኤ ማካሄድ የጀመረው እንደ አውሮፓውያን አቆጣጠር በ1990 በታንዛኒያ ነበር። ዓላማው ያደረገው ደግሞ ሀገራት በሚተገብሯቸው የተለያዩ የመሠረተ ልማትና ሌሎች ፕሮግራሞችን የሰው ኃይል አጠቃቀምን ዘላቂና ጥራት ያለው የሥራ ዕድል መፍጠርን እንዲሁም የሠራተኞችን ተጠቃሚነትና ደህንነት ማረጋገጥ ነው። ሀያኛው የዓለም የሥራ ድርጅት አህጉራዊ ጉባኤም የማይበገር ማህበረሰብና ጤናማ አካባቢ በሚል መሪ ቃል በአዲስ አበባ ተካሂዷል። በጉባኤው ላይ የተገኙት የህዝብ ተወካዮች ምክር ቤት አፈ ጉባኤ ታገሰ ጫፎ አፍሪካ ከድህነት ከስራ አጥነትና ኢፍታዊ ተጠቃሚነት የጸዳች አህጉር መፍጠር ይገባል ብለዋል። ይህ አህጉር አቀፍ ጉባኤ ለአፍሪካ ትልቅ እድል ይዞ የሚመጣ ነው። በተግባር ያለውን እውነታ በጎ ተጽዕኖ በማሳደር ለወደፊቱ የተሻለ የማህበረ ኢኮኖሚያዊ ተጠቃሚነት ለማረጋገጥ አመላካች ነው። በዚህ ጉባኤ ላይ የምትሳተፉ አካላት ድህነት፣ ስራ አጥነትና ኢፍትሃዊ ተጠቃሚነት በማስወገድ የተሻለች አህጉር መፍጠር ያስፈልጋል። በጉባኤው የተሰባሰባችሁ የአፍሪካን የጋራ ችግሮች በጋራ በመፍታትና መልካም ተሞክሮዎችን ማካፈል ያስፈልጋል። ለአፍሪካ ሁለንተናዊ እድገት የሚያግዙ ሀሳቦችን በአግባቡ ጥቅም ላይ ማዋልና ተግባራዊ ማድረግ ይገባል። የአፍሪካ ህብረት ኮሚሽን ሊቀመንበር ተወካይ በበኩላቸው አህጉሪቱ ያሉባትን የስራ አጥ ችግሮች መፍታት ትኩረት ሊሰጥ ይገባል። ይህ ጠቃሚ ጉባኤ በመዘጋጀቱ በጣም ኮርቻለሁ። የአህጉሪቱን የስራ አጥ ቁጥር መቀነስና ምላሽ ለመስጠት ጊዜው አሁን ነው። ለዚህም የመሰረተ ልማት ግንባታዎችን ማስፋፋትና የአየር ንብረት ለውጥ ችግርን መቅረፍ ይገባል። የጉባኤው ጽኑ አቋም መሆን ያለበትም አፍሪካ የተሻለ መሰረተ ልማት መገንባት ብቻ ሳይሆን በሰዎች የስራ ክህሎት ላይም መስራት ይጠበቃል። የወጣቶችና የሴቶች አስፈላጊነትም ለአፍሪካ ዋነኛው ትኩረት መሆን አለበት። ሥራም ሊከበር ይገባዋል። የሩዋንዳ ሰራተኛና ህዝብ አገልግሎት ሚኒስትር ክሪስቲኒ ኒኩሌ ኪኒንካ የኢትዮጵያ መንግስት እያከናወናቸው ያሉ ተግባራት ዜጎችን ተጠቃሚ የሚያደርጉ በመሆኑ ለሀጉሪቱ የጥንካሬ ምንጭ ናቸው ብለዋል። ዓለም አቀፉ የስራ ድርጅትና የኢትዮጵያ መንግስት እንዲህ አይነቱን ጉባኤ በማዘጋጀታቸው ሊደነቁ ይገባል። የኢትዮጵያ መንግስትም ሁሉን አቀፍና አካታች የሆነ ልማት በማከናወኑ ሰራተኞችን ተጠቃሚ ማድረግ ችሏል። ዜጎች በሁሉን አቀፍ ልማት መሳተፋቸው ናቸውና የሰራተኞችን ደህንነትና ተጠቃሚነት ለማረጋገጥ የተከናወኑ ተግባራት ለአህጉሪቱ የጥንካሬ ምንጭ ነው ብዬ አስባለሁ። በጉባኤው ላይ የተለያዩ ሀገራት ሚኒስትሮች፣ ከፍተኛ የመንግስት የስራ ኃላፊዎችና ጉዳዩ የሚመለከታቸው አካላት ተሳትፈዋል።